ሰላም ጤና ይስጥልን። ሰለሞን ነኝ። ይህ አያት ሪል ስቴት የሽያጭ ባለሙያ ነኝ። እንግዲህ በዛሬው ቪዲዮ ማለት ነው ስለ አያት ሪል ስቴት አጠር ያለ መግለጫ እየላችሁ መጥቻለሁ። አያት አክሲዮን ማህበር ላለፉት አመታት በተሰማራበት ሪል ስቴት ልማት ከሀያ ሺህ በላይ መኖሪያ ቤቶችን ገንብቶ ለነዋሪዎች ዞሮ መግቢያ የሆነ ቤታቸውን ያስረከበ፣ ከ5000 በላይ ሱቆችን ገንብቶ ለነጋዴው ማህበረሰብ ያስረከበ፣ ከ15000 ለሚበልጡ ወገኖች የስራ እድል የፈጠረ ከማህበረሰብ ህይወት መሻሻል ጋር አስተሳስሮ የሚሰራ ማህበራዊ ኃላፊነቱን ጠንቅቆ የተረዳና በተጨባጭ ያስመሰከረ አንጋፋ ኩባንያ ነው። አያት አክሲዮን ማህበር አያት በተሰማራባቸው ኢንቨስትመንት መስኮች ኑ አብረን እንስራ፣ ኑ አብረን እናልማ በሚል ድርሻነት ግብዣው አክሲዮኖችን በመሸጥ የትርፍ ተካፋይ እንዲሆኑ በመጋበዝ ላለፉት ሶስት ዓመታት ከ44 እስከ አምሳ አንድ ነጥብ ሶስት በመቶ ከፍተኛ የትርፍ ድርሻ ተካፋይ አድርጓል። አያት አክሲዮን ማህበር በመዲናችን በተለያዩ አማራጮች የግንባታ አካባቢዎች በገነባቸው በሚገነባቸው አፓርትመንቶች ላይ በአስር ፐርሰንት ቅድመ ክፍያ ተመጣጣኝ በሆነ ዋጋ በኢትዮጵያ ብር ተዋውለው በመግዛት የቤት ባለቤት እንዲሆኑ ልዩ እድል አመቻችቷል። የአያት አፓርትመንቶችን ልዩ የሚያደርጋቸው በሁሉም ቤቶች ተጨማሪ የሰራተኛ ክፍሎች ያላቸው ሲሆኑ ተጠባባቂ ጀነሬተር፣ የመኪና ማቆሚያ፣ የቆሻሻ ማስወገጃ እና የከርሰ ምድር ውሃ የተሟላላቸው ናቸው። አያት አክሲዮን ማህበር በረጅም ዓመታት ባካበተ ልምድና ገንብቶ በማስረከብ መልካም ስምና አፈጻጸም ያለው አያት አክሲዮን ማህበር የከተማውን አንድ መንደር በስሙ ያጠራት የቻለ ኩባንያ ነው። አያት አክሲዮን ማህበር ዛሬም ቃሉን ታማኝነቱን ጠብቆ አማራጭ አፓርትመንቶችና ሱቆችን በሲኤምሲ፣ በሂልቦትም፣ በአያት ዞን 3ና በአያት ዞን 8 እንዲሁም በመሪና፣ በካሳንችስ፣ በልደታ በመሸጥ ላይ ይገኛል። በመዲናችን እምብርት ላይ በሚገኘው አዲስ በተጀመረው የካሳንችስ ሳይት ከባለ አንድ እስከ ባለ አራት መኝታ ማለትም ከ45 ካሬ እስከ 160 ካሬ ድረስ የመኖሪያ አፓርትመንቶችን ሱቆችን፣ በተመጣጣኝ ዋጋ በመሸጥ ላይ ይገኛል። የቤቱ እይታ ወደ ቤተ መንግስት፣ ወደ የካ ተራራ ጫካ፣ ወደ ወንዝን ልማት ወይስ ወደ ወዳጅነት ፓርክ እንዲሆን ይፈልጋሉ? አሁኑኑ ቀድሞ መርጠው የወደፊት ቤቱን ይግዙ። አያት ሪል እስቴት ለበለጠ መረጃና ለሳይት ጉብኝት በ09 24 54 34 01 በመደወል ማናገር ይችላሉ። አያት ዞሮ መግቢያዬ